ያለማቋረጥ የፀጉር እድገትን ያፋጥናል። እንዲሁም ፀጉራችን እንዲፋፋና እንዲለሰልስ ጥንካሬ እንዲኖረው ያደርግልናል። በጣም ምርጥና በጣም እኔ የወደድኩት የሻምፖ እና የኮንዲሽነር አሰራር ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እላለሁ ውድ ቤተሰቦቼ። ከዚህ በፊት የሰራሁት ቪዲዮ ላይ አረንጓዴው የሩዝ እና የጥብስ ቅጠል የኋላ ፀጉሪ የሰራሁት ላይ አረንጓዴው ምንድን ነው ላላችሁ ወድ ቤተሰቦቼ የጥብስ ቅጠል ነው። እንዲሁም ደግሞ ቅባቱንም አሳይን ላላችሁ የተጠቀምኩትን ቅባት የጥብስ ቅጠል ቅባት ነው። ማንኛውንም የጥብስ ቅጠል ቅባት ማግኘት የምችሉትን መጠቀም ትችላላችሁ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የማሳያችሁ የጥብስ ቅጣል እና እንዲሁም ደግሞ አጃ ማለት ነው፣ የአጃ ሻምፖ ለሻምፖ እና ለኮንዲሽነር ነው የምንሰራው። እናንተ ለሻምፖ ብቻ መጠቀም ትችላላችሁ። እኔ ፍሬሽ የጥብስ ቅጣል ተጠቀም ያለሁኝ አጃውን ብዙ አልጠቀመው ማለት ነው። ሬክቲን ስለማደርግበትኝ አንድ የሾርባ ማንኪያ የሚሆን ይበቃኛል። ምክንያቱም ፍሬሽ ፍሬሽ መስራት ስለምፈልግ ሁሉንም። ሲያልቅ ሲያልቅብኝ፣ ወደ ወደው ነው መስራት የሚወደው ማለት ነው። ተሰርቶ ሲቀመጥ ብዙም እንትን አይልም። አሁን የማፈላበት እቃለ ማለት ነው እነዚህን ጨምራለሁኝ። ብዙ ላይ የፈለጋችሁትን መጨመር ትችላላችሁ። እኔ ብዙ ጊዜ የሩዝ ውሃ በብዙ ፍሪጅ ውስጥ ስለማስቀመጥ በሩዝ ውሃ ትንሽ እንትን እንዲልልኝ አድርገዋለኝ ማለት ነው። ሬት ብዙ ስለመጨምርበት ውሃ በደንብ አልጨምርበትም ማለት ነው ለማብሰያ ብቻ ነው የምጠቀመው ውሃውን ሎ ማለት ነው። ስለ አልደረ ምናምን ያነካል ረባ ሽታ የለው ማለት ነው። እዚህ ጋር እንግዲህ ይሄንን ጀሉን ማውጣትም ትችላላችሁ። ከነንትኑ ከነ ማለት ከነ ሊላጩ መስራት ትችላላችሁ ማለት ነው። በጣም ቀጫጭን ከሆነባችሁ ከነ ሊላጩ ማለት ነው።

እዛ ጋ የጣርኩት ደግሞ የጥርስ ቅጠል እና አጃይ ማለት ነው፣ እየበሰለ ነው። እዚህ ጋ እኔ እሬት ጄሉን አውጣለሁ ማለት ነው። እሬት በጣም በጣም ለብዙ ነገር በጣም አሪፍ ነው። በጣም ለፊት ለሰውነታችሁ እንደምታየድ በዚህ መልኩ አሁን ላይ ደርሶልኛል ማለት ነው። ቢያንስ ከአስር እስከ አስራ አምስት ደቂቃ የሚሆን ማለት ነው። አሁን እስኪቀዘቅዝልኝ በዚህ መልኩ እንግዲህ አሁን ይሄ እንደምፈልገው ሆኖልኛል። ይሄንን ሳትፈጩ ማጥራት ትችላላችሁ ማለት ነው። እኔ ግን ከሬቱ ጋር አድርጌ አንድ ላይ ነው የምፈጨው ማለት ነው። በመጀመሪያ ሬቱ አደርጋለሁ። ሬቱ ብዙ ነው። ብዙ ጊዜ እሬት በማሸት ሲፈጭ ግን የሆነ በጣም እንትን አንድ አይደለ፣ በጣም አረፋ ማለት ነው። እኔ የጥርስ ቅጠሉንም ጨምረዋለሁ ማለት ነው፣ አንድ ላይ አልፈጭ ካላችሁ ያው የሩዝ ውሃ አለኝ፣ እሱን እጨምራለሁ። ግን አልፈጭ ካለኝ እጨምራለሁ። ከተፈጨ ግን ምንም የምጨምርበት ነገር አይኖርም ማለት ነው። የምታዩት በጣም አረፋ ነው የሚሆነው እና ለዛ ትንሽ አረፋው ፊትት ብሎ እስከሚመለስ ድረስ ጠብቃለሁኝ ማለት ነው። ምክንያቱም አረፋ ብቻ ነው የሚሆንብኝ ማለት ነው። ትንሽዬ አረፋው መለስ ይበልልኝ። አሁን ማጥን ልም ትችላላችሁ፣ ግን አረፋው ይመለስልኝ መንት የምጠቀምበት እንደዚህ ያህል ጨርቅ ቢኖራችሁ እና በሱ ብትጠቀሙት አሪፍ ነው። ምክንያቱም ሬቱ በኋላ ላይ የሆነ በጣም ነጫጭ ትናንሽዬ ስለሚወጣ ማለት ነው። ንጹ እንደዚህ ያህል ለእንትናቸው አስቀምጡ ማለት ነው። ከወንፊት የተቀደደ በጨርቅ ነገር ብታጠሉ አሪፍ ነው። ደስ ሲል ማለት ነው። ሰነ እየሰራሁትኝን ክሬም ማለት ነው ትንሽ እየወስዳለሁ ማለት ነው። ምክንያቱም ፀጉሬ ላይ ላንዴ የሚሆነኝ በዚህ ብቻ በቂ ነው ማለት ነው። ላንዴ ግዚ ሻምፖ ነው። ደግሞ ይሄ ፓንቴን ነው ሁሌ የሚጠቀመው። ያላችሁን የምትጠቀሙበትም ማለት ያላችሁን የምትወዱትን ተጠቀሙ ማለት ነው። ምክንያቱም ሁሉንም ቀላቅየው ደግሞ እንዳይተርፍ በዚህ መልኩ ካነሰ ጨምርበታለሁ። ኦ ከለሩ ራሱ ሲያምር ይህ ይመስላል። ሻምፖዬ በቂው ነው ለአንድን ስታጠብ ማለት ነው። ግን ካነሰ ጨምርበታለሁ ማለት ነው። ከገሩን ብልደክቼ ያረኩት ይመስላል ማለት ነው። አልተረፈ አላነሰ ማለት ነው። እና ይሄንን በዚህ መልኩ እንግዲህ እዚህ ሻምፖ ያው ለአንዴ ማለት ነው። ይሄ ለአንዴ ጊዜ በቂ ነው። ከዛ ይህንን ደግሞ ከፈለጋችሁ ማቀዝቀዣ ቦታ አርጋችሁ ለቀጣይ ሻምፖ መጠቀም ትችላላችሁ። እንትኑ ግን ይሄ ክሬሙ ግን ደስ ሲል በጣም እንትኑ በቃ የሆነ ልስልስ ያለ ነው። እሬቱ ምርጥ ነው፣ ተጠቀሙት የጥብስ ጥጠሙ በጣም አሪፍ ነው። ይሄን ደግሞ በዚህ አድርጌ እንዳያችሁ፣ ኮንዲሽነር ደግሞ እዚህ ጨምሬ ቀላቀይ፣ ስታጠብ ነው ይሄ ኮንዲሽነሩን መቀላቀለው ማለት ነው። በዚህ መልኩ እንግዲህ ይሄን የመሰለ ኮንዲሽነር እና ሻምፖ ሰሪቻለሁ። ይህን ራሱ እንደ ኮንዲሽነር መጠቀም ትችላላችሁ ኮንዲሽነር ከሌላቸው በጣም ምርጥ ነው ማለት ነው። እና ይሄን ይመስላል በጣም አሪፍ ነው። ስታጠብ ደግሞ ማሳያችሁ ይሆናል። ታምራችሁኝ ቆይ ይላልው ወይም በጣም ምርጥ እና የውጭ ኮንዲሽነሮች በጣም ያደርጋሉ። ያን ደግሞ ይሄ ይከላከልላችኋል አልተጠቀሙት ማለት ነው። ወዲ ቤተሰቦቼ ትወዱታላችሁ።